ሰላምን በጋራ እንሸምን ትዝ ይለኛል ያ ቀን የሰላም ወፎች ከሰማያችን የሸሹበት ቀን የደስታ ዜማ በሐዘን ለቅሶ የተተካበት የፍቅር ድምፃችን በጥላቻ ጩኸት የደበዘዘበት ቀን ፀሐይ እንኳን ታፍር የነበረ ይመስል ብርሃኗን የከለከለችበት ከዋክብት ጠፍተው ጨለማ የሰፈነበት ቀን እዛች ምድር ላይ የሰው ልጆች ሰላም የሚለውን ቃል የረሱ መሰል። ድምጻችን በጩኸት ሕይወታችን በስጋት ተሞላ። የቤተሰብ ትስስር፣ የማህበረሰብ አንድነት፣ የሀገር መሰረቱ ሁሉ ተበታተነ። ነፍሱ ሁሉ ተርበተበተች። ይህ ታሪክ የሩቅ ምናባዊ እይታ ብቻ ሳይሆን ባለፉት ዓመታት የእኛ ኢትዮጵያውያን መራር እውነታም ነበር። ቁስሉ ጥልቅ፣ ጠባሳውም ዘሊቅ ነበር። ግን በዚያ ሁሉ የጨለማ ደመና፣ በዚያ ሁሉ ውጥረትና ብጥብጥ ውስጥ ተስፋ የሰነቀች ሰላምን ያቋመጠች አንዲት ነፍስ ነበረች፣ የአባ ቴዎድሮስ ነፍስ። የሕይወት ዘመናቸውን ሙሉ ለሽመና ጥበብ የሰጡ ሸማኔ። እሳቸው ከሌሎቹ በተለየ መልኩ የቤታቸው ጥግ ላይ ተጥሎ የነበረውን ያረጀ የሽመና ማሽን እያዩ የሕይወትን መሰረታዊ ጥያቄዎች ጠይቁ ነበር። ይህ ሁሉ ውድመት፣ ይህ ሁሉ መለያየት እንዴት ሊስተካከል ይችላል? ብለው ያሰላስሉ ነበር። ከዚህ የከፋውን ነገር ለማስተካከል የሚያስችል ጥበብ ፍለጋ ላይ ነበሩ። የዛሬ ታሪካችን የጥንቱ የአባ ቴዎድሮስ ጥበብ ከዘመናችን ኢትዮጵያ ነባራዊ ሁኔታ ጋር በማገናኘት ሰላምን በጋራ እንዴት እንደምንሸምን፣ እንዴትስ ዘላቂ ሰላም እንደምንገነባ ያሳየናል። ይህ ታሪክ የትናንትናውን ቁስል እየተሻገርን የዛሬውን ልዩነት እያስተናገድን የነገውን አንድነት በጋራ ለመገንባት የሚያስችል የብርሃን ጭላጭል ነው። ክፍል አንድ የተበጣጠሱ ክሮች፣ የኢትዮጵያችን የልዩነት ፈተና። አባት ቴዎድሮስ የሕይወታቸውን ልምድ እያነሱ እያንዳንዱን ክር በትኩረት ይመለከቱት ነበር። አንዳንዶቹ ክሮች ቀይ ደማቅ፣ ሌሎቹ ሰማያዊ፣ አረንጓዴ፣ ቢጫ፣ አንዳንዶቹ ለስላሳ፣ አንዳንዶቹ ደግሞ ሻካራ። እያንዳንዱ ክር የራሱ ማንነት፣ የራሱ ታሪክ እና የራሱ ባህል አለው፣ ልክ እንደ ሰው ልጆች። አባት ቴዎድሮስ በቀስታ ክሮቹን እያሻሹ ድምፃቸው በሐዘን ተሞልቶ ይሄ ሁሉ ብጥብጥ፣ ይሄ ሁሉ መለያየት ልክ እንደነዚህ የተበጣጠሱ ክሮች ነው። እያንዳንዳችን የራሳችንን ክር ይዘን የመጣን መሰል፣ ግን የትኛው ክር ከየትኛው ክር እንደሚዋሃድ እንኳ አናውቅም። እርስ በርሳችን ከመተሳሰር ይልቅ ተበታትነን ቀረን። በኢትዮጵያችን ይህ ክር የመበጣጠስ ሁኔታ ባለፉት ዓመታት ጎልቶ ታይቷል። የብሔር፣ የሃይማኖት፣ የፖለቲካ ልዩነቶቻችን እንደ ቀለማት ፈንታ የመለያየት ሰበብ ሆነው ቆይተዋል። ቀይ ክር እንደ አማራ፣ ሰማያዊ እንደ ኦሮሞ፣ አረንጓዴው እንደ ትግራይ፣ ቢጫው እንደ ሶማሌ፣ ሐረሪ፣ አፋር፣ ጋሞ፣ ወላይታና ሌሎችም በርካታ ክሮች እያንዳንዳቸው የራሳቸው ታሪክ፣ ማንነት፣ ወግና ሴት አላቸው። ይህ ልዩነት ውበት እንጂ የጥፋት ምንጭ ሊሆን አይገባም ነበር። ችግሩ ግን እነዚህን ክሮች በአንድነት መሸመን ስንሳነው ነው። የጋራ ንድፍ መፍጠር ሲያቅተን፣ የጋራ ህልም ማየት ተሳነን። ከቅርብ ዓመታት ወዲህ በሀገራችን የተከሰቱ ግጭቶች፣ እልቂቶችና መፈናቀሎች የዚህ ክር መበጣጠስ አሳዛኝ ውጤቶች ናቸው። በሺዎቹ የሚቆጠሩ ንጹሐን ሕይወታቸውን አጥተዋል። በሚሊዮኖቹ የሚቆጠሩ ከቀያቸው ተፈናቅለዋል። የትውልድ ቅርስ ወድሟል። የኢኮኖሚ ምሰሶ ተናግቷል። እንደ አንድ ህዝብ የነበረ አንድነታችን፣ የመቻቻልና የመከባበር ባህላችን ተሸርሽሯል። ልዩነት የሚለው ቃል የጥንካሬ ምንጭ ከመሆን ይልቅ የመለያያ ሰበብ ሆኖ የብዙዎች ህይወት ተበላሽቷል። አባት ቴዎድሮስ ይህንን ሲያስቡ ጥልቅ ሀዘን ይሰማቸው ነበር። እኛም የዘመኑ ኢትዮጵያውያን በየዕለቱ ይህን መከራ እየኖር ነው ነው የህዝብ እንባ እንደ ወንዝ ጅረት ሲፈስ፣ የልጆች ሳቅ ሲጠፋ፣ የነገ ተስፋ ሲደበዝዝ ተመልክተናል። ክፍል ሁለት የሽመናው ጥሪ ተበጠሰውን መገጣጠም አባት ቴዎድሮስ ግን ተስፋ አልቆረጡም። ሽመና የመሰለውን የህይወት ትምህርት በደንብ ያውቁ ነበርና ጥራት ያለውን ጨርቅ ለመሸመን እያንዳንዱ ክር በትክክል መታሰር መስተካከል አለበት። ትንሿ ስህተት ሙሉውን ስራ ልታበላሽ እንደምትችል ጠንቅቀው ያውቁ ነበር። ሰላም የህይወት ጨርቅ ነው። እያንዳንዱ የተበጠሰ ክር ደግሞ የዚያ ጨርቅ ስብራት ነው። አባ ቴዎድሮስ በትጋት እየሰሩ እያንዳንዱን ክር እያስተካከሉ፣ ለዘብ ባለ ድምጽ ይሄንን ክር እዚህ ቦታ ማስተካከል አለብኝ። አየህ፣ ትንሽ መታጠፍ ሙሉ ንድፍ ያበላሸዋል። ልክ እንደዛው የሰዎችን አለመግባባት ለማስተካከል መጀመሪያ በትኩረት ማዳመጥ አለብን። ለምን እንደተበጠሰ መረዳት፣ የሌላውን ሰው ህመምና ስጋት ማወቅ ይኖሩብናል። ሰላምን የመገንባት ሂደት ከዚህ የተለየ አልነበርም። እያንዳንዱ የተበጠሰ ክር ማለትም እያንዳንዱ ግጭት፣ አለመግባባት፣ የቆየ ቁርሾ ትዕግስትና እጥረት ይጠይቅ ነበር። በኢትዮጵያችን አውድ ይህ ማለት የተለያዩ ቡድኖች በጠረጴዛ ዙሪያ ተቀምጠው የልዩነቶቻቸውን ምንጭ በጥልቀት ማየት አለባቸው ማለት ነው። የዛኔ የመግባባት ድምፆች ይሰማሉ፣ የይቅርታ እጆች ይዘረጋሉ። የሽማግሌዎች ምክር፣ የሃይማኖት አባቶች ጸሎት፣ የሲቪክ ማኅበራት ጥረት፣ የመንግሥት የሰላም ድርድር፣ ሁሉም የዚህ ሽመና አካል ናቸው። አባቴው ቴዎድሮስ እያንዳንዱን ክር ሲያስተካክሉ እያንዳንዱ ስብራት ሲጠገን የሰላም ጨርቁ ቅርጽ እየያዘ እንደመጣ ተመለከቱ። ይህ ሂደት ቀላል አልነበረም። ብዙ እንቅፋቶች፣ ብዙ ተስፋ መቁረጦች ነበሩ። ግን እያንዳንዱ እርምጃ የነገ ተስፋን ያበራ ነበር። አባቴው ቴዎድሮስ እየተነፈሱ ግን እርጋታ በተሞላ ድምጽ፣ አይኖቻቸው በርቀት ያለውን የሰላም ጨርቅ እያዩ ይሄ ቀላል አይደለም፣ ላብ ይጠይቃል፣ የብዙ ሌሊት እንቅልፍ ማጣት ግን እያንዳንዱ ክር ሲታሰር እያንዳንዱ አለመግባባት ሲፈታ የሆነ ነገር ይፈጥራል፣ ተስፋ የሚባል ነገር። ክፍል ሶስት የሽመናው ምት የጋራ ጥረት ዜማ። አባ ቴዎድሮስ ብቻቸውን የሚሸምኑት ስራ አልነበረም። የሰላም ጩኸታቸው፣ የትጋታቸው ላብ፣ የሰላም ፍላጎታቸው ሌሎቹን ቀሰቀሰ። ሰዎች መምጣት ጀመሩ። በመጀመሪያ ለማየት ከዚያም ለመማር፣ በመጨረሻ ደግሞ የራሳቸውን ክር ለማበርከት ያንዳንዳቸው የራሳቸውን ቀለም፣ የራሳቸውን ጥንካሬ፣ የራሳቸውን ተሞክሮ ይዘው መጡ። ወጣቶች በጉልበታቸውና በአዲስ ሀሳባቸው፣ አዛውንቶች በጥበባቸውና በልምዳቸው፣ ምሁራን በእውቀታቸው፣ የሃይማኖት አባቶች በጸሎታቸውና በመካሪነታቸው፣ የፖለቲካ መሪዎች በውሳኔያቸው። አንድ ወጣት ለአባት ቴዎድሮስ በጋለ ስሜት፣ አባቴ እኔም ልርዳ፣ የራሴ የሆነ የብርታት ክር አለኝ። አንድ ወጣት ነገን የመፍጠር ኃይል አለኝ ያለፈውን ስህተት የማረም አዲስ ታሪክ የመጻፍ አቅም አለኝ። አባ ቴዎድሮስ ፈገግ ብለው በደስታ እንዳያጠፉ እያንዳንዱን ክር ይቆጥራሉ። ያንተ ክር ደግሞ የነገ ተስፋችን ነው። የሁላችንም ክር ሲታሰር ነው ጠንካራ ጨርቅ የሚፈጥረው። የሽመናው ድምፅ ወደ የጋራ ዜማ ተለወጠ። የሽመና ማሽኑ ጩኸት የጋራ ጥረት ዜማ ሆነ። እያንዳንዱ ክር ቦታውን ሲይዝ፣ እያንዳንዱ ሰው የራሱን ሚና ሲወጣ፣ የጨርቁ ውበት ይበልጥ ጎልቶ ወጣ። የሰላም ጨርቅ ከብዙ ልፋት፣ ከብዙ ትዕግስትና ከብዙ የጋራ ጥረት በኋላ እየተፈጠረ ነበር። በዛሬዋ ኢትዮጵያ ይህ የጋራ ጥረት ከምንም ጊዜ በላይ ያስፈልገናል። በቤተሰብ፣ በጎረቤት፣ በየማህበረሰብ፣ በየክልል፣ በየሀገር ደረጃ የሚደረግ የጋራ ጥረት። በዚያ ጨርቅ ውስጥ የይቅርታ ቀለም፣ የመተሳሰብ ክር፣ የጋራ መግባባት ንድፍ ተስሏል። ይህ ማለት በሰላማዊ መንገድ መነጋገር፣ የተጎዱትን መርዳት፣ ፍትህን ማስፈን የጋራ ሴቶችን ማክበርና ለወደፊቱ ትውልድ የተሻለ ኢትዮጵያን መፍጠር ማለት ነው። የጋራ ራዕይ መፍጠር፣ የጋራ ግብ ማስቀመጥና በጋራ መስራት። ክፍል አራት የሰላም ጨርቅ፣ የዘላቂው ውርስ። ከብዙ ወራት ድካምና ትጋት በኋላ የሰላም ጨርቁ ተጠናቀቀ። ከብዙ የተበጣጠሱ የተጣመሙና የተጣሉ ክሮች አንድ የሚያምር ጠንካራና የላቀ ጥራት ያለው ጨርቅ ተሸመነ። ይህ ጨርቅ ዝም ብሎ ጨርቅ አልነበረም። የትዕግስት የይቅርታ፣ የመከባበርና የጋራ ፍቅር ነበር። እያንዳንዱ ክር የራሱን መስዋዕትነት፣ የራሱን ተስፋ፣ የራሱን ህም ይዞ ነበር። አባ ቴዎድሮስ በሺዎች ተከበው፣ ደስታና እርካታ በፊታቸው ላይ ይታያል። ድምፃቸው በኩራት ይንቀጠቅጣል። ይሄ የእኛ ስራ ነው፣ ይህ ሁላችንም። እያንዳንዱ ክር የራሱን ታሪክ ይዟል፣ እያንዳንዱ የተጠገነ ክር የራሱን ምዕራፍ። ይህ የሰላም ጨርቅ የእኛ የወደፊት ነው፣ የልጅ ልጆቻችን የወደፊት ህይወት። ዛሬም ድረስ የሰላም ጨርቅ በዚያች ምድር ላይ የዘላቂ ሰላም ምልክት ሆኖ ቆሟል። እያንዳንዱ ክር እንደተጠገነ፣ እያንዳንዱ አለመግባባት እንደተፈታ የሚያስታውስ ነው። ሰላም በራሱ ጊዜ የሚመጣ ስጦታ ሳይሆን በጋራ ልፋትና ትጋት የምንሸምነው ውድ ስጦታ መሆኑን ያበስራል። ኢትዮጵያችንም ይህንን የሽመና ጥበብ ተግባራዊ ማድረግ አለባት። የትናንትናውን ቁስል እየተሻገርን፣ የዛሬውን ልዩነት እያስተናገድን፣ የነገውን አንድነታችን በጋራ መገንባት አለብን። የሰላም ጨርቃችን በጋራ እንሸምን፣ ለዘላቂ ሰላም እንቁም ለብልጽግና ለአንድነታችን እንቁም። ስለተመለከታችሁን ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን።